ውድ ቤተሰቦች በአዲስ ቪዲዮ መጥቻለሁ ማለት ነው። ይህንን ጉድ የሰራችው ማነች? ቤቲ ናት ማለት ነው። ቤቲ እንደገና ተመልሳ መታ ለሰራተኛ ያለውን ነገር ነግራት ብዙ ብር ከፍላት ማለት ነው። በድጋሚ መረዘቻቸው ማለት ነው። ቤቲ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። እንዲሁም በሀገር ውስጥ ከሀገር ውጭ በአለም ዳርቻ ያላችሁ እግዚአብሔር ይጠብቃችሁ። አገራችንን እግዚአብሔር አምላክ ሰላም ያደርግልን። በአዲስ ቪዲዮ መጥቻለሁ ማለት ነው። ለዚህ ቻይናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እንዲሁም የጽናት ድራማ እንደኔ ሱ ሲሆነባችሁ ፕሊስ እንድታበረታቱ ዘንድ በአክብሮት እጠይቃለሁ ማለት ነው ዛሬ ላይ የተፈጠረውን ነገር ያው እስከ ቪዲዮ ፍጻሜ ድረስ በጥሞና ተከታተሉኝ እሱም ምንድን ነው ቤቲ ቀጥታ ለሰራተኛ ያለው ነገር በሙሉ አስረደቻት ነገረቻት ነገር ግን ጽናትም እንዲሁም ኪራ ማንም ሰው የሚያቅ የለም ይህንን ድርጊት የፈጸመችው ማነች ቤቲ ናት በውጭ ሆና ያለውን ነገር ስታስ ስታስተላልፍ ነበረ ማለት ነው። የቤቲ ሀሳብ አሁንም በድጋሜ ለመጨረስ ነው፣ እና ሰራተኛዋን ደግሞ ይህን አልብር ከፍዬልሽ አለውና ያለውን ነገር አድርጊ ማታደርጊ ከሆነ መቼም አልፋታሽም፣ ብላ በጥፊው ላ መታታለች፣ ማለት ነው ቤቲ። ማንን ሰራተኛዋን ማለት ነው። ሰራተኛዋ ደግሞ በጣም ነው የደነገጠች በነገራችን ላይ ማለት ነው። እና ያልሹ አረጋለው፣ ነገር ግን በጥፊ አትምችኝ ያለቻት እንኳን በጥፊ እንደው ምን ይሉሻል ብዬ ነው እንጂ ቤንዝል ነበር ፊትሽ ላይ የማርከፈክፈው ነው ያለችው። እና ቤቲ ደግሞ ያው ድራማ ቢሆንም ኃይለኛ ያው እንደ ተንኮል እንደሚሰራ ሰው ሆና ኃይለኛ ሆና ነው የምሰራው ያው እና በጣም ነው ያስፈራራቻት። ሰራተኛው ማለት ነው በጥፊው ላይ አድርግም ምን ያደረገቻት እና ከዛ ስታስፈራራት እንዳለቻት ያው ኪራና ጽናት ብቻ ናቸው የጠጡት ማለት ነው። እሷ በበጠበጠችው ጅወት ኪራና ጽናት ናቸው የጠጡት፣ እና ናሆሜ ምንም የሚያውቀው ነገር ስለሌለ ሁለቱንም ወስዶ ክላሱን ቆለፈባቸው እና ጽናትዬም ጭንቅላቴን እያዞሬ ነው አለች። ኪራም እኔም ጭንቅላቴ ሊፈነዳ ነው። ቀድሞ የወደቀችው ማነች? ጽናት ናት። ከዛ ተከትሏት ኪራም ከእሷ ጋር አብሮ ወደቀ። በዛ በተኙበት ላይ ተኝተው ሳሉ ቁልፉ ናሆሜ ጋር ነበረ። ናሆሜ ደግሞ መጥቶ ቁልፉን ሲከፍት ሁለቱም ተኝተውን ያገኛቸው ማለት ነው። ናሆሜ ግን ምንም የሚያውቀው ነገር የለም። ነገር ግን ሰራተኛዋ ለካም ለሁለቱ ለብቻ ያዘጋጀችው ነገር አለ እና ይሄንን ደግሞ የምትልከው ሰላ የምትልከው ማናት ቤቲ ናት። ውጭ ላይ ሆና ያለውን ነገር እንድታደርግ ይህን ያህል ብር እከፍልሻለሁ ብላ ይህን እያደረገች ያለችው ቤቲ ናት ማለት ነው። በድጋሜ ተመልሳ መታ እንደገና መረዘቻቸው ማለት ነው። ለምን ያው የቤቲ ሀሳብ ኪራ የራሷ ብቻ ለማድረግ ነው መጀመሪያም። ነገር ግን ኪራ እኔ ያው በግልጽ ነው የነገራት እኔ ላንቺ ልሆን አልችልም፣ እኔ ላንቺ የምገባ ሰው አይደለውም። እንደማያፈቅራት ሁሉ በግልጽ ነው የነገራት እሷ ብታፈቅረው ነገር ግን ቤቲን እንደማያፈቅራት ከአንዴም ሁለቴም ሶስቴም ተናግሯል ኪራ ማለት ነው። ቤቲ ደግሞ ኪራን የራሷ ለማድረግ ነበረ ጥረቷ። ዞሮ ዞሮ ጽናትና ኪራ አንድ ሆኑ ማለት ነው። ጽናትና ኪራ ከመጀመሪያም ይዋደዳሉ ነገር ግን በመካከላቸው ጸብ አይጠፋም። በቃ በትንሽም ነገር በትልቁም ነገር ቢጣሉም ቢጨቃጨቁም የእውነተኛ ፍቅር ይፋቀራሉ ሁለቱም ማለት ነው። ጽናት ደግሞ በጣም በጣም በጣም ትግስተኛ ናት። የምር እንደው እኔ የምላችሁ እንደው ከጽናት ድራማ ምን ተማራችሁ? የጽናት ትዕግስት እኮ እውነት የሌለ በጣም ነው። እኔ ደስ የሚለኝ በጣም ነው የሚመቸኝ ማለት ነው የምር እና በዚህ አጋጣሚ እስቲ ምን ተማራችሁ? አስተያየታችሁን በኮሜንት አስቀምጡ እንደተለመደው። እኔ በበኩሌ በጣም ደስ ብሎኛል። ቤቲ ምንም ያህል ጥረት ብታደርግም፣ ይኸው መረዘቻቸው። ነገር ግን ተመልሰው እኔ እንደሚመስለኝ ከሆነ የማደንዘዣ ነገር ነው የሚመስለኝ። ነገር ግን ተመልሰው ነቅተዋል ማለት ነው። ከነቁም በኋላ ጭንቅላቴ ሊፈነዳ ነው ይባባላሉ እርስ በርሳቸው ማለት ነው። ከዛ ናሆሜ እንዲህ ምንም የተፈጠረ ነገር የለም ሁለታችሁ ናችሁ በእናንተ ላይ ቆልፌ እሄድኩት ይላል። ነገር ግን ሰራተኛዋ ነች ይህን ድርጊት ሰራተኛዋና ቤቲ ሁለቱ ናቸው የሚያውቁት። ሌላ ማንም ሰው የሚያውቅ የለም። ጽናትም አታቅም ኪራም የሚያውቀው ነገር የለም። ነገር ግን ቀስ በቀስ ያው ፍቅራቸውን ተገላለጹ። ደስ የሚል ነገር እና ጽናት ታፈቅሯለች፣ ነገር ግን ትሸፍናለች። በቃ ያለውን ነገር እንደምታፈቅረው ግልጽ አታደርግለትም። ግን እኮ ያስታውቃል ፊቷ። እሱ ራሱ ነቅቶባታል እና ነገር ግን ቀድሞ አላስቻለውም። እንደሚያፈቅራት ግልጽ ሲያደርግላት እሷ ደንግጣ ቤቱን ለቃ ወጣች። ቤቱን ለቃ ብትወጣም የኪራ ነገር እንደማስችላት ሁላችንም እናውቃለን። እየሮጠች መታ ስትጠይቀው ነበር በቃ እንዲጎዳባት አትፈልግም፣ ታዝንለታለች። እንደዛ መሆና ማለት ነው። ነገር ግን ዛሬ ላይ ግልጹን ንገሪኝ ታፈቅረኛለሽ ወይስ አታፈቅርኝም አላት። ከዛ ምንድን ነው ያልክ ምንድ ነው የምትለኝ? እና ጽናትዬ እንዳልሰማች አስመስላ ምንድነው የምትለኝ? ምንድነው የምትለኝ? አያትም፣ ተባተቢ ግልጹን ተናገሪ አላት ማለት ነው። ከዛ እሱን አይደል የምፈልገው እኔም እኮ አፈቅረሃለሁ። ካንተ ስርቅ እኮ ብቸኝነት ነው የሚሰማኝ ባዶነት እኮ ነው የሚሰማኝ። ነገር ግን እኔ የምፈራው ነገር ምንድን ነው፣ አንደኛ አባቴን፣ ሁለተኛ አንተን ማጣት አልፈልግም። ነገር ግን በድጋሚ የምትጎዳኝ ከሆነ እኔ መቼም ሰው ልሆን አልችልም ስትለው እሱ ደግሞ እኔ መቼም ልጎዳሽ አልችልም። የእውነት ነው ማፈቅርሽ፣ የእውነት ነው የምወድሽ፣ የእውነት ነው ማፈቅርሽ አላት ማለት ነው ከዛ ቅፍ አረጋት እና ሁለቱም ተቃቅፈው ተሳሳሙ ማለት ነው። በጣም ነው ደስ የሚለው ማለት ነው። እና ኪራ በቃ የእውነት እንደሚያፈቅራት እሷም የእውነት እንደምታፈቅረው ሁለቱም ግልጽ በግልጽ ተናገሩ። በቃ ጨዋታቸውን ቀጥለዋል። በጣም ደስ ብሎኛል ሁለቱም አንድ መሆናቸው። ቤቲ ያው አሁንም መበጥበጧን አላቅም አላቆመችም፣ አሁንም መመረዟን። እንደውም ሙሉ በሙሉ ለማጥፋት ነው እቅዷ፣ የቤቲ እቅድ ማለት ነው። ያው ዞሮ ዞሮ ያው እቅዷ እንደሚፈርስ ተስፋ አደርጋለሁ። ኪራና ጽናት ያው አንድ ሆነዋል። በጣም ደስ ነው የሚለው። እንዲሁም ደግሞ ምሩዬ፣ የእኔ ውድ ነገርም እንደውም እሷ ናት ስታበረታታት የነበረች ስትመክራት ጽናትን የነበረችው ያው አንድ እንዲሆኑ እንደውም አስታርቃችኋለሁ ብላ ሁላ ምግብም አብረው ነው የበሉት ማለት ነው። ምሩዬም ደግሞ ከናሆሜ ጋር ያው ያላት ግንኙነት አሁን ላይ ጥሩ ነው። ብቻ እነሱም ደግሞ አንድ ቀን ፍቅራቸውን መግለጻቸው አይቀርም ማለት ነው። በጣም ነው ደስ የሚሉት። እንደውም ለኪራ ናሆሜምም ቢለው ጥሩ ነው ለአንተ የዘነበ ለእኔ እንደውም ቢያካፋልኝ ሲለው፣ አረ ያካፋልሃል አለው ኪራ ደግሞ ሲለው፣ አረ በዳመነ አለው ማለት ነው። እና ያ ማለት ምንድን ነው በቃ እኔም እንዳንተ ብሆን ከምሮ ጋር የማለት ነው የናሆሜም እቅድ ማለት ነው። ናሆሜም ዞሮ ዞሮ ከ ምሩ ጋር እንደሚሆን ተስፋ አደርጋለሁ። ምክንያቱም ይዋደዳሉ፣ እነሱም ከመጀመሪያም ጀምሮ ይዋደዳሉ። ነገር ግን ራሷን በቃ ወደ ኋላ እያለች ያለችው እንዲሁም ምሩ ደግሞ ስለሚያማት የልብ ሕመም ስላለባት ናሆሜን ያለማስጨነቅ ብላ እንጂ ያለማፍቀር አይደለም። በትክክል ታፈቅሯለች፣ ትወዷለች። እንደውም እንዲጎዳባት ስለማትፈልግ፣ እንዲሰቃይባት ስለማትፈልግ ነው ምሩ ዝም ያለችው፣ እንጂ እሱ እንደውም በቃ ከነ ሕመሟ እኔ እችላታለሁ ችግር የለም ቢልም ነገር ግን እሷ እንዲሰቃይባት ናሆሜ አትፈልግም። በጣም ስለምትወዱ ስለምታፈቅረው ራሴው እችለዋለሁ በማለት ማለት ነው። ከዚህ በፊትም ድራማው እንደተመለከት ነው። እና እንደው ለእኔ እንደው ላንቴ ዘነበ ለእኔ ቢያካፋልኝ እያለ ነበር ናሆሜ፣ አረ እንደው በደመለልኝ ይላል ማለት ነው። ምሩና ናሆሜም አንድ እንደሚሆኑ ተስፋ አደርጋለሁ። ጽናትና ኪራ አንድ እንደሆኑ ማለት ነው። የጽናትና የኪራ ቤት ጭቅጭቃቸው ቤት የእውነተኛ ፍቅር እንደዚህ ነው የሚያደርገው ማለት ነው። ያው የምር በጣም ነው ደስ የሚለው የእነሱ መገናኘት በጣም አስደስቶኛል። በቃ ሲጨቃጨቁ ሲጣሉ በጣም ነበር የሚያናደኝ በፊት ማለት ነው። የእውነት ለመናገር ማለት ነው። በቃ እነሱ አንድ ሲሆኑ እንደ መች ነው የማየውል ነበረ ማለት ነው፣ ድራማውን ስከታተል በነገራችን ላይ በጣም የተመቸኝ በጣም በጣም በጣም ተመችቶኛል። እና ሰራተኛዋ ደግሞ አሁን ላይ በጣም በቃ ትከታተላቸዋለች የሚገቡበት የሚወጡበት ትከታተላለች። እሷ የምትከታተለው ብር ተከፍሏታል። ቤቲ ብር ያላነሰ ብር። እኔ ከጎዳና አንስጭሻለሁ እኮ እኔ የእነሱን ፍቅር እንድትገልጭ ሳይሆን እንድትጨርሻቸው ነው እኔ እዚህ ያመጣሁሽ፣ ትላታለች ቤቲ ማለት ነው። እናስ ቤት ስትገባ ተሸፋፍና ነው የምትገባ። ማንም ሰው አያትም። ሸርብ ለብሳ፣ ኮፍያ አድርጋ ነው የምትገባው ቤቲ ማለት ነው። ሌላ ሰው መስላና፣ ማንም ሰው እስካሁን ድረስ የነቃ የለም። ማንም የሚያቅ የለም ማለት ነው። የቤት ቤት ይቅድ በቃ ልጨርሳቸው፣ ልታጠፋቸው ነው በሰራተኛዋ ቆማ ማለት ነው። ሰራተኛዋ ደግሞ እየተከታተለች ነው፣ በድብቅም እያየቻቸው ትገኛለች ማለት ነው። እና በድብቅ በቃ ታያቸዋለች ማድረግ ያለባትን ነገር ለማድረግ ማለት ነው። ያው ቤቲ ናት የምታዛት ያለውን ነገር ሁሉ ቤቲ ታዛታለች፣ እሷ ደግሞ ለማድረግ ትሯሯጣለች ማለት ነው። እና ያም ይሄም ሆነ ያው ብትመርዛቸውም አሁን ላይ ነቅተው እንደውም አንድ ሆነዋል ማለት ነው። ቤቲ ምንም ያህል ከዚህ በፊትም ጥረት አድርጋለች፣ ብዙ ችግር ተፈጥሯል፣ ብዙ ውጣ ውረድ በጽናትና በኪራ መካከል አይተነዋል። ያልተፈጠረ ነገር የለም። ግን እውነተኛ ፍቅር ዞሮ ዞሮ አንድ መሆኑ አይቀርም ድራማ ቢሆንም ድራማ ቢሆንም አንዳንዴ እኔ እንዳልኳችሁ ከድራማ የምንማረው ትምህርቶች አሉ ማለት ነው። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የቤቲ ነገር ያው ዞሮ ዞሮ ምን እንደሚፈጠር በቀጣይ ክፍል ደግሞ እናያለን። አሁን ላይ ሰራተኛዋም ደግሞ ከኋላ ከኋላ ጽናትን ትከተላታለች። እንደውም አንችን ከዚህ ማስወገድ አለብኝ ብላ በጣም ትከታተላታለች፣ ሰራተኛዋ ማለት ነው። ሰራተኛን የላከች ደግሞ ቤቲነች ማለት ነው። ስለነበረን ቆይታ አመሰግናለሁ። እወዳችኋለሁ ባይ